ጤፍን በክላስተር በማልማት የተሻለ ተጠቃሚ መሆናቸውን የምስራቅ ጎጃም ዞን የደጀን ወረዳ ዘመትን ቀበሌ አርሶ አደሮች ተናገሩ። ጤፍን በክላስተር በማልማት የተሻለ ተጠቃሚ መሆናቸውን የምስራቅ ጎጃም ዞን የደጀን ወረዳ ዘመትን ቀበሌ አርሶ አደሮች ተናገሩ። በወረዳው በ201718 የመት ዘመን በዘር ከተሸፈነው 3600 ሄክታር መሬት ውስጥ 2200 ሄክታሩ በጤፍ ሰብል በክላስተር እየለማ ነው ተብሏል። ሰናይት ሰይፉ ዝርዝር አላት። በምስራቅ ጎጃም ዞን በደጀን ወረዳ ዘመትን ቀበሌ በክላስተር በተዘራ የጤፍ ሰብል ላይ የአርሶ አደር ቀን ተከብሯል። ጤፍን በክላስተር ሲያለሙ ካገኘናቸው አርሶ አደሮች መካከል አርሶ አደር እናት ነሽ ጓዴና አርሶ አደር መላኩ አለሙ ከሌሎች አርሶ አደር ጓደኞቻቸው ጋር ተደራጅተው ጤፍን በክላስተር በማልማት የተሻለ ተጠቃሚ መሆናቸውን ተናግረዋል። በጣም አዋጭ ነው። ከአምና ከታቸም ነው ጤፍ ይበልጣል። ጤፉ ራሱ ዘንድሮ ተሰተን የዘራ ነው፣ እንዲሁም በጣም በልጧል። አረምም ለመሰብሰብም በጣም ውጤታማ ስለሆነ አሁንም ወደፊት እየተጠናከርን እንድንሰራ እንፈልጋለን። ጤፍን በክላስተር መዝራት ለመድኃኒት ርጭት፣ አረምን ለማረም፣ ጸረ ተባይን ለመከላከል ና በወቅቱ ለመሰብሰብ ያግዘናል ሲሉም ተናግረዋል። ክላስተር ለማረስ የረዳን አንዱም ተባውን ማገለብጦ ስለሚያጠፋልን አረም አናርምም ምንም ጉልበት ይቀንስልናል። በጣም ውጤታማነት በዚህ ማረስ የወረዳው የሰብል ምርታማነት ከጊዜ ወደ ጊዜ እየጨመረ መጥቷል የሚሉት አርሶ አደሮቹ ምርጥ ዘርና የማዳበሪያ ግብዓት ለመጠቀም እንዲሁም ሙያዊ ድጋፍ ለማግኘት በክላስተር መዝራት ከፍተኛ ጠቀሜታ አለውም ብለዋል። የዘንድሮ ሰብል በጣም ጥሩ ነው። ውቃየውም ጥሩ ሁኔታ ላይ አሁን ወደ ፍሬ እየደረሰ ያለበት ሁኔታ አለ። እና ምናልባት በክላስተር መሰራቱ ለባለሙያ ክትትልና አጠቃላይ የባለሙያ ድጋፍ ለማግኘት አመች ነው ተብሎ ይታሰባል። ቀጣይም በዚህ አግባብ የሚቀጥል ከሆነ አርሶ አደሩ የተሻለ ገበያ ለማፈላለግም ምቹ ይሆንለታል ተብሎ ይታሰባል። በወረዳው በዘር ከተሸፈነው 36000 ሄክታር መሬት 1.5 ሚሊዮን ኩንታል ለመሰብሰብ ታቅዷል ያሉት አቶ ስለሺ በበጀት አመቱ ከ78000 ኩንታል በላይ የአፈር ማዳበሪያ ለአርሶ አደሩ ማሰራጨት ተችሏልን ብለዋል። እንደ ደጀን ወረዳ በዚህ አመት በ2018 ለ19 አጠቃላይ 36067 ሄክታር በሰብል ተሸፍኗል። ያው ከዚሁም ውስጥ በአብዛኛው የሚሸፍነው እንደኛ ወረዳ ጤፍ ሰብል ስለሆነ ወደ ሀያ ሁለት ሺ ሁለት መቶ ሰላሳ አራት ሄክታር የጤፍ ሰብል ይሸፍናል። ምርታማነትን ለማሳደግ ቴክኖሎጂዎችና ግብአቶችን በዚህ አመት በሚጠበቀው ልክ አቅርበናል። የመጀመሪያው የማዳበሪያ ግብአት በበቂ ሁኔታ ከአጠቃላይ እንደ ወረዳ ከ ከሰባ ስምንት ሺ ኩንታል በላይ አቅርበናለ። በምስራቅ ጎጃም ዞን በደጀን ወረዳ ከ19 ሺ በላይ አርሶ አደሮች በ219 የጤፍ ክላስተር ተደራጅተው እየሰሩ መሆኑም ተጠቅሷል።